ለመስከረም 15 2018 ዓመተ ምህረት የዕለተ ሐሙስ ኢቲቪ ዜና 57 ምዕራፍ 2 አንድ ሰዓት ሆኖ ወደ እናንተ መድረሱን ቀጥሏል። ዴታ አምሽታችኋል። የተወደዳችሁ ተመልካቾቻችን ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። አብራችሁን እንድዘልቁ እንጠይቃለን። የኢቲቪ ዜና 57 ምዕራፍ 2 አበይት ጉዳዮች እናድርሳለን። ጥናትና ምርምር የቱሪዝም ዘርፍ ልማትን ዘላቂነት ለማረጋገጥ አስተዋጽኦ የላቀ መሆኑን የቱሪዝም ሚኒስቴር ገለጸ። አምስተኛው ሀገር አቀፍ የቱሪዝም ዘርፍ ጥናትና ምርምር ኮንፈረንስ ተካሂዷል። የተለያዩ የሀገሪቱ ክልሎች የሞሰብ አንድ ማዕከል አገልግሎትን ስራ አስጀምሩ። ውጪ የቀድሞው የፈረንሳይ ፕሬዚዳንት ሳርኮዚ የአምስት ዓመት እስራት ተፈረደባቸው። የሚሉት የምዕራፍ ሁለት ኢቲቪ ዜና ሀምሳ ሰባት አበይት ጉዳዮቻችን ናቸው። ኢቲቪ ዜና ሀምሳ ሰባትን የመራው ሮዛ መኮንን አብሬያችሁ ዘልቃለሁ። አብራችሁን ቆዩ። መነሻ መደመር ልዩነት የለንም ብሎ አይነሳም። ነገር ግን የኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። መንገድ የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በኛ መልክ፣ በእኛ እሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። አዲሱ ትውልድ አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ሕዝብ በተፈጥሮ የታደለ በኪነ ሕንፃ፣ በባህል፣ በታሪክ ምንም የሚያሳፍር ነገር የሌለው ሕዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ? ለትውልድ ጥያቄ ለተሻለ ነገ መልስ ያለው ሕሳቤ ምላሽ ያለው ሥርዓት፣ የመደመር ጉዞ፣ የመደመር መንገድ፣ የመደመር መንግሥት። ወደ ቀዳሚው ዘገባችን አመራን። ጥናትና ምርምር የቱሪዝም ዘርፍ ልማትን ዘላቂነት ለማረጋገጥ አስተዋጽኦ የላቀ መሆኑን የቱሪዝም ሚኒስቴር ገለጸ። አምስተኛው ሀገር አቀፍ የቱሪዝም ዘርፍ ጥናትና ምርምር ኮንፈረንስ ቱሪዝም ለዘላቂ ለውጥ በሚል መሪ ቃል ተካሂደዋል። ኢትዮጵያ እምቅ ሰው ሰራሽና ተፈጥሯዊ የቱሪዝም ሀብቶች ያሏት ሀገር መሆኗን ኮንፈረንሱን በንግግር የከፈቱት የቱሪዝም ሚኒስትር ሰላማዊት ካሳ ገልጸዋል። እነዚህን የቱሪዝም ሀብቶች በሚገባ በማልማት ለሀገራዊ አንድነትና መግባባት ልንጠቀምባቸው እንደሚገባም ነው ሚኒስትሯ የተናገሩት። የቱሪዝም መሰረተ ልማት ስራዎች ወቅቱ የደረሰበትንና የሚጠይቀውን ልማት በማከናወን ዓለም አቀፍ ተወዳዳሪነታችንን ማጎልበት ይገባናልም ብለዋል። የቱሪዝም ዘርፍ በሳይንሳዊ አስተሳሰብ ምርምርና ጥናት መደገፍ ለዘርፉም ልማት ዘላቂነት አስተዋጽኦ የላቀ መሆኑን ሚኒስትሯ አንስተዋል። ኢትዮጵያችን እንደሚታወቀው እምቅ ታሪካዊ፣ ባህላዊ እንዲሁም ተፈጥሯዊ የቱሪዝም ጸጋዎች ባለቤት ናት። እነዚህን ደግሞ ፈርጀ ብዙ የቱሪዝም ሀብቶቻችንን በሚገባ በማጥናት፣ በማልማት በውጭና በሀገር ውስጥም እንደዚሁ በማስተዋወቅ ከዘርፉ የምናገኛቸውን ማህበራዊና ኢኮኖሚያዊ ጥቅሞችን ማረጋገጥ ይገባናል። ለሀገራዊ አንድነት ለሀገራዊ መግባባትም ልንጠቀምባቸው ይገባል። እንግዲህ የቱሪስት መሰረተ ልማቶችን በተመለከተ እነዚህኑ የት ምን አለ እና እንዴት እንጠቀምበት የሚለውን በማየት በማጥናት እንዲሁም በማስተሳሰር የቱሪስት ፋሲሊቲዎችን አገልግሎቶችን በማስፋፋት ለጎብኚዎች ምቹ ማድረግ ያስፈልገናል። እንደዚሁም ተወዳዳሪ የሆነ ኢትዮጵያንም ተመራጭ የሚያደርግ የቱሪዝም ኢንዱስትሪንም ልንፈጥር ይጠበቅብናል። ሪፖርተራችን ሞላ አለማየሁ እንደዘገበው በዘርፉ የሚደረጉ ምርምርና ጥናቶች የቱሪዝም ዘርፍ ችግሮችን በመለየት ለመፍታትም ያግዛል ብለዋል ሚኒስትሯ። የቱሪዝም ዘርፍ በተለይ ደግሞ በዘላቂ በሆነ ምርምርና ጥናት ሲታገዝ፣ በሳይንሳዊ አስተሳሰብም ሲደገፍ ዘላቂነቱ ላይ ትልቅ ሚና እንደሚኖረው ይታወቃል። በተለይ ደግሞ ኢትዮጵያ ያላትን መጠነ ሰፊ የቱሪዝም ሀብቶቻችንን ለመጠቀም እንድንችል እንዲሁም ደግሞ የምንሰራቸው ስራዎች ዛሬም ብቻ ሳይሆን ነገንም ያማከሉ እንዲሆኑ ትውልድ ተሻጋሪ መሆን እንዲችሉ በጥናትና ምርምር ላይ የተመሰረቱ መሆናቸው አስፈላጊ ነው። ከዚህ ጋር በተገናኘ የቱሪዝም ሀብቶቻችንን በጥናት እየለዩ ጥቅም ላይ ማዋል፣ የዘርፉን እድገት ማነቆዎችን እንደዚሁ መለየት የሚለዩበት መንገድ ደግሞ ጥናታዊ በሆነ መልኩ እንዲሆን ይጠበቃል። ከዛ የሚመነጩ የመፍትሄ ሀሳቦች ደግሞ ከሚመለከታቸው አካላት ጋር ምክንያቱም ቱሪዝም የአንድ ተቋም ስራ ብቻ ሊሆን አይችልም። ቱሪዝም የመላ ሀገሪቱ ስራ ነው። በዘርፉ ውስጥ ያሉ በርካታ እንቀሳቃሾች አሉ፣ ባለድርሻዎች አሉ። ከነሱ ጋር የምናደርገው ትብብር በተጨባጭ ጥናትና ምርምር ላይ የተመሰረተ መሆኑ ለምንወስዳቸው የመፍትሄ እርምጃዎች ትልቅ መሰረት ነው። በኢትዮጵያ ፕሬስ የተጻፈው የብርሃን ፈንጣቂው አባይ የተሰኘው መጽሐፍ ተመረቀ። በዚህ የምረቃ መርሃ ግብር ከፍተኛ የመንግስት የስራ ኃላፊዎችና የማህበረሰብ አንቂዎችን ጨምሮ በርካታ ታዳሚዎች ተገኝተዋል። መጽሐፉ በታላቁ የኢትዮጵያ ህዳሴ ግድብ ላይ ትኩረቱን ያደረገ ሲሆን በሶስት ዋና ዋና ክፍሎችና በ252 ገጾች የተቀነበበ ነው። መጽሐፉ ዓለም አቀፍ ተወዳዳሪዎች፣ ባለሙያዎች፣ የውጭ ሀገራት መሪዎች፣ ዲፕሎማቶች፣ ምሁራንና ሌሎችም በየጊዜ የሰጡትን ሀሳብ አስተያየት የሚዳስሱ ጽሁፎችን በውስጡ ይዟል። መጽሐፉ ታላቁ የኢትዮጵያ ህዳሴ ግድብ ያለፈበትን ሂደትና ውጣውረድ የዘመኑ ትውልድ ለድል ያበቃበትን ገድልን ጨምሮ በርካታ ይዘቶችን አካቷል። ይህ መጽሐፍም በኢትዮጵያ ፕሬስ ድርጅት የተጻፈ ነው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ተስፋሁን ጎበዛይ መጽሐፉ መጪው ትውልድ ስለ ግድቡ በቂ መረጃ እንዲኖረው ከፍተኛ ሚና ይኖረዋል ብለዋል። አሁን ያለን ትውልዶች ላሊበላን እንዴት ገነባል አክሱምን እንዴት አቆምን ብለን እንጠይቃለን። ጀጎልን፣ ሌሎችን ብያን እንጠይቃለን። የነገ ትውልድ ይሄንን ግድብ እንዴት ገነቡ እንዲል ይሄ ግድብ የተሰራበት መንገድ ያለፈውን ውጣ ውረድ ያጋጠሙንን ተግዳሮቶች ተግዳሮቶቹን ለማለፍ የሄድንበትን ጥረት በሚያሳይ መልኩ ተሰንዶ መቀመጥ አለበት። የዚህ መጽሐፍ አብይ ዓላማም ይሄ ነው የሚመስለኝ። በእርግጥ የእኛ ምኞት ቀጣዩ ትውልድ ልክ እንደ እኛ ከላሊበላ ከ ስምንት መቶ ዓመት በኋላ እንዴት ሰራ ነው ብሎ ወንደር የሚያደርግ ሳይሆን ከዚሁ እየቀጠለ እኛ ታላቅ ያለውን ነገ ከታላቆቹ አንዱ እንዲሆን የሚያደርግ ከዚህ የተሻለ እየሰራ ከዚህ የተሻለ ውጤት እያስመዘገበ የሚሄድ እንዲሆን ነው ምኞታችን። ይህ ምኞት እንዲሳካ ግን ያለፍንበትን ውጣ ውረድ ሰንዶ ማስቀመጥ በጣም አስፈላጊ ነው። ብርሃን ፈንጣቂው የሚለው መጽሐፍ አባይ የሚለው መጽሐፍም ከዚህ ረገድ ትልቅ ሚና ይወጣል። የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ አቶ መሳፍንት ተፈራ የመጽሐፉ መታተም ኢትዮጵያውያን ከአባይ ጋር ያላቸውን ቁርኝት ለማሳየት ና በዘርፉ ጥናትና ምርምር ማድረግ ለሚፈልጉ አካላት ከፍተኛ ጠቀሜታ ይኖረዋል ብለዋል ይህ መጽሐፍ የዘመናት ቁጭታችን ምን ይመስል እንደነበር የሚዘክር አባይን ለመገደብ የተደረጉ ተጋድሎዎችን የሚያስታውስ ጠላቶቻችን በሀገር ውስጥና በውጭ የፈጠሯቸውን ጫናዎች የሚዘረዝር እንዲሁም የዘመኑ ትውልድ እንቅፋቶችን ተሻግሮ ለድል ፍፃሜ የበቃበትን ጉዞ በመጣጠፍና በወግ መልክ የሚተርክ መጽሐፍ ነው። ስለሆነም የመጽሐፉ መታተም ኢትዮጵያውያን ከአባይ ጋር ያላቸውን ስነልቦናዊ ቁርኝት መረዳት ለሚፈልጉ አንባቢያን ግንዛቤ ከማስጨበጥ ባሻገር በዘርፉ ጥናትና ምርምር ማድረግ ለሚፈልጉ አካላትም ጥሩ ግብዓት በመሆን እንደሚያገለግል

የኢቲቪ ዜና 57 ምዕራፍ ሁለት ቀጥሏል። ከሞሰብ አንድ ማዕከል አገልግሎት ጋር የተገናኙ ዘገባዎችን እናድርሳችሁ። በማዕከላዊ ኢትዮጵያ ሆሳዕና ከተማ ሞሰብ የአንድ ማዕከል አገልግሎት በይፋ ተመርቆ ዛሬ አገልግሎቱ ክፍት ሆኗል። በማዕከሉ የንግድ ገበያ፣ የልማት እንዲሁም ገቢዎች፣ ኢሚግሬሽንና ዜግነት አገልግሎት፣ ንግድ ባንክ፣ ፖስታ አገልግሎት፣ ፋይዳና ኢትዮ ቴሌኮምን ጨምሮ ሰባት ተቋማት በአንድ ላይ የተሰባሰቡ ሲሆን ሀያ የሚደርሱ አገልግሎቶችን ይሰጣሉ። ማዕከሉን መርቀ የከፈቱት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድሩ እንዳሸውጣ ሰው ማዕከሉ ለህብረተሰቡ በተፈለገው ልክ አገልግሎት እንዲሰጥ ጥብቅ ክትትል ይደረግለታል ብለዋል። የማዕከላዊ ኢትዮጵያ ክልል የመጀመሪያውን የአንድ ማዕከል የመሶብ አገልግሎት ዛሬ ያስጀምሯል። የአንድ ማዕከል የመሶብ አገልግሎት በማጠናከር የምንሰጠው አገልግሎት ቀልጣፋ እንዲሆን፣ ከብልሹ አሰራር የጸዳ እንዲሆን፣ የህብረተሰቡን እርካታ የተረጋገጠበት እንዲሆን የአገልጋይነት መንፈስ የጨመረበት እንዲሆን ስራው በጥብቅ ዲስፕሊን ይመራል። እንደ ሪፖርተራችን ፈቃደ ባለማየው ዘገባ በሆሳዕና ከተማ እንደ ተመረቀው አይነት መውሰብ የአንድ ማዕከል አገልግሎት በክልል ውስጥ ባሉ ማዕከላት እንዲሰፋም ርዕሰ መስተዳደር እንዳሻው ጣሰው የስራ መመሪያ ሰጥተዋል። በሂደት ስራውን ማሟላትና ማስፋፋት አስፈላጊ በመሆኑ ስድስቱ ማዕከላት ዛሬ ካስመረቅነው ፕሮጀክት ልምድ በመውሰድ ማለትም ወራቤ፣ ቡታጅራ፣ ወልቂጤ፣ ሳጃ፣ ራሜ፣ ቁሊቶ በ2018 ማጠቃለያ ላይ ሰባት የበሰን ማዕከላት ይኖረናል ብለን ስለምናስብ አስፈላጊውን ዝግጅት አድርጋችሁ ወደ ስራ እንድትገቡ በዚሁ አሳስባለሁ። 2018 በሀገራችን የተጀመሩ ስራዎችን በማጠናከር በክልላችንም የህዝቡን ተጠቃሚነት ለማረጋገጥ ተግባሮቻችንን በላቀ ደረጃ እንፈጽማለን። መልካም የስራ ዘመን፣ አመሰግናለሁ። ቀጥለናል። የሞሰብ አንድ ማዕከል አገልግሎት የወጪና የቅንጅት ችግሮችን ለመፍታት ያለው አበርክቶ ከፍተኛ መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ገለጹ። በክልሉ በአይነቱ የመጀመሪያ የሆነው የወላይታ ሶዶ የሞሰብ አንድ ማዕከል አገልግሎት በይፋ ተመርቆ ስራ ጀምሯል። ተመስገን ተስፋዬ በመንግስታዊ አገልግሎት ጥራት፣ ቅልጥፍና፣ ተደራሽነትና ግልጸኝነት ወሳኝ ምሰሶዎች ናቸው። በዚህ መነሻ የመሶብ አንድ ማዕከል አገልግሎት ትግበራ ተጀምሮ ከፍተኛ አስተዋጽኦ እያበረከተም ነው። ባለፉት ጊዜያት እንደ ሀገር በመንግስት መስሪያ ቤቶች ውስጥ በአገልግሎት አሰጣጥ ዙሪያ የሚስተዋሉ ውስብስብ ችግሮችን ለማረም የዲጂታል ኢትዮጵያ አሰራር ስርዓትን ተግባራዊ ከማድረግ አንስቶ ለ115 ዓመታት የቆየውን የሲቪል ሰርቪስ ስርዓት ሪፎርም የማድረግ ስራ በሂደት ላይ ነው። ይህ እንዲህ እንዳለ በደቡብ ኢትዮጵያ ክልል በአይነቱ የመጀመሪያ የሆነው ሶዶ መሶብ አንድ ማዕከል አገልግሎት በይፋ ተመርቆ አገልግሎት መስጠት ጀምሯል። ማዕከሉን በይፋ ያስመረቁት የክልሉ ሰመስታድር አቶ ጥላሁን ከበደ መሶብ የመንግስት አገልግሎትን ከማሳለጥ አንጻር ትልቅ ፕሮጀክት መሆኑን ጠቁመው አገልግሎቱ የወጪና የቅንጅት ችግሮችን ለመፍታት እንደሚያግዝ ገልጸዋል። የሚሰጠው አገልግሎት ጥራት ያለው ብቃት ያለው ተደራሽ የሆነ ለኢንቨስትመንት ምቹ ከሆነ የመንግስትን ጥንካሬ ገላጭ ነው። ለዚህ ነው ይሄ ሪፎርም ያስፈልጋል በአንድ ማዕከል ላይ የተቀናጀ አገልግሎት በመስጠት የወጪ የቅንጅትና የተለያዩ ችግሮችን በመቅረፍ ተጠቃሚ ህዝቡ እንዲሆን ለማድረግ የሚያስችል ኢኒሽቲቭ ስለሆነ ይህንን ኢኒሽቲቭ በመላው ክላችን መዋቅሮች ተግባራዊ በማድረግ መንግስትና በህዝብ መካከል ያለ አመኔታን ከፍ በማድረግ ዘመናዊ አገልግሎት በአንድ ማዕከል የሚሰጥ አገር በምሳሌነት እንዲጠራ ለማድረግ ታሪካዊ ኃላፊነት ስላለን ይህንን ታሪካዊ ኃላፊነት የሚወጣ ታሪካዊ ትውልድ ሆነን በአጭር ጊዜ ውስጥ ይህንን ሸት ይሁን እንድታደረጉ ጥሬን አስተላልፋለን። ሚኒስትር ዴኤታ ሙሉ ቀን ቀሬ መሶብ በዘመናዊ አገልግሎት ጅማሮ ትልቅ ሚና እንደሚጫወት በማስረዳት የወላይታ ስወዶ ማዕከል ዜጎች በአጭር ጊዜ ውስጥ ዘርፈ ብዙ አገልግሎቶችን እንዲያገኙ ተደርጎ ስራ መጀመሩን ተናግረዋል። የመሶብ አንድ ማዕከል አገልግሎት የዲጂታል ኢትዮጵያን የመገንባት ህልማችን ማሰሪያ የሆነው የመንግስት አገልግሎትና አስተዳደር ሪፎርም ለጀመርናቸው ስራዎች የስኬት ማሳያ ጅማሮ ተደርጎ ይወሰዳል። ዜጎችም የዜግነት ክብር አግኝተው ባጠረ ጊዜ በአንድ ቦታ ቀልጣፋና ወጪ ቆጣቢ በሆነ መንገድ የሚያስፈልጋቸውን አገልግሎቶች የሚያገኙበት ይሆናል። የመሶብ አንድ ማዕከል አገልግሎት ጽንሰ ሀሳብ ከዚህ ቀደም በመንግስት መስሪያ ቤቶች የነበሩ ጥራት የጎደላቸውን አሰራሮች በማረም ተቋማቱ በህዝብ ዘንድ አመኔታ ያለው አገልግሎት እንዲሰጡ ከማድረግ ባሻገር ልማት እንዲፋጠንና መልካም አስተዳደር እንዲረጋገጥ የሚያደርግ ነው። የወላይታ ሶዶ ማዕከልን በሶስት ወር ዕድሜ የተጠናቀቀ አገልግሎት መስጠት ሲጀምር ፕሮጀክቶችን በአጭር ጊዜ ማጠናቀቅ ተሞክሮ መወሰዱና የደቡብ ኢትዮጵያ ክልል በክላስተር ከመደራጀቱ አንጻር ጠቀሜታው የጎላ እንደሚሆን ተጠቁመዋል። ለደቡብ ክልል ደግሞ ልዩ ምክንያቱም ደቡብ ክልል ክላስተር ነው፣ አደረጃጀት ህዝባችን አገልግሎት ፍለጋ ከሶዶ አርባ ምንጭ ይሄዳል ማለት ነው። አገልግሎት ፍለጋ ከጅንካ ድላ ይሄዳል ማለት ነው። እነዚህ ህዝብ አገልግሎት የሚጠቀምባቸውን አገልግሎቶች እዛው ማዕከል ላይ ብናመጣ ይሄ ማለት ምን ማለት ነው? የእናት መስሪያ ቤት ባለበት ማዕከል አገልግሎቱን መስጠቱን ይቀጥላል። እዚህ ላለው ደግሞ ሶሳይቲ በቅርበት አገልግሎቱን እንሰጣለን ማለት ነው። የወላይታ ሶዶ መሶብ አንድ ማዕከል አገልግሎት አስር የፌዴራልና የክልል ተቋማትን በመሰብሰብ አስራ አምስት አይነት አገልግሎቶችን በአንድ ጊዜ እንደሚሰጥ ተመላክቷል። የድሬ መሰባከል አገልግሎት በቴክኖሎጂ የተደገፈና አፍታዊ ተደራሽነቱ የተረጋገጠ የዜጎችን አገልግሎት ፍላጎት የሚያረካና ብልሹ አሰራርን የሚቀርፍ ነው ሲሉ የድሬዳዋ ከንቲባ ከድር ጀዋር ተናገሩ። ማዕከሉ አገልግሎትን ከማዘመን በዘለለ የሀገርን ሀብት በአግባቡ ለመጠቀም ያስችላል ሲሉ የገለጹት ደግሞ የመንግስት ኮሚኒኬሽን አገልግሎት ኃላፊ ሚኒስትሯ እናት አለም መለስ ናቸው። ድሬ ሞሰብ የአንድ ማዕከል አገልግሎት የማስመረቂያና የማስጀመሪያ መርሃ ግብርም በድሬዳዋ ከተማ ተከናውኗል። ቶማስ ኃይሉ የመንግስት ተቋማትን አገልግሎት አሰጣጥ በማሻሻል የዜጎችን የአገልግሎት ፍላጎት ማርካትን ታሳብ ያደረገ ነው። ይሄ የድር መሶብ የአንድ ማዕከል የመንግስት ተቋማት የሚሰጡን አገልግሎት ቀልጣፋ፣ ጥራት ያለው በቴክኖሎጂ የተደገፈና ፍትሃዊ ተደራሽነቱ የተረጋገጠ በማድረግ ዜጎች በመንግስት ላይ እምነት እንዲኖራቸው እድል የሚፈጥር ይሆናል። የማዕከሉ ማስመረቂያና ማስጀመሪያ መርሃ ግብር ላይ የፌዴራልና ና ከከተማው የስራ ኃላፊዎች የተውጣጡ እንዲሁም ተጋባዥ እንግዶች በተገኙበት ሲካሄድ ስድስት የከተማ አስተዳደሩና አራት የፌዴራል ተቋማት 28 አገልግሎቶችን የሚሰጡ ይሆናል ተብሏል። ድሬ መሶብ ጊዜና ገንዘብን በመቆጠብ አገልግሎትን የሚያሳልጥና መጉላላትን የሚቀንስ እንደሆነ የድሬዳዋ ከተማ ከንቲባ ከድር ጁሃር ተናግረዋል። ባህላዊ ነገር የምንሰራቸው ነገሮች እሱንም ጭምር የሚያስቀርበት ሁኔታ ነው ያለው አሁን ደግሞ የአንድ ማዕከል መሶብ እንደ ድሬዳዋም ዛሬ ስንመርቅም በተቀላጠፈ መልኩ እያንዳንዱ መሟላት የሚገባቸው ነገሮችን እያሟሉ ተገቢውን አገልግሎት ጨርሶ የሚሄዱባቸው ሁኔታ ነው ያለው። አገልግሎቶቹን በአንድ ማዕከል እንዲታቀፉ በማድረግ ብልሹ አሰራርና ሙስናን በመከላከል ረገድም ከፍተኛ ሚና ይኖረዋል ሲሉ ከንቲባ ከድር ተናግረዋል። ግን ከብር ንኪኪ ነፃ ነው። በቴክኖሎጂ በአይቲ እያንዳንዱ ነገር በዲጂታል ሰርቪስ ነው ሲስተም ነው የሚደረገው። ስለዚህ እዚህ በማንኛውም ምክንያት ሊያደርግ አይችልም። በአማራቶች በሚፈልጉት መልኩ ከወረቀት ኒክኪም የሚቀርብበት ሁኔታ ነው ያለው። ሁለተኛ ደግሞ እያንዳንዱ ሲሲቲቪ ካሜራ ነው ያለው። ስለዚህ በተፈቀደው በተሰጠው ሰዓት ውጪ ሰው መንከራተትን መንገላታትም የለበትም። መሶብ የአንድ ማዕከል አገልግሎትን ከማዘመን በዘለለም የሀገር ሀብትን በአግባቡ ለመጠቀም ያስችላል ሲሉ የገለጹት ደግሞ የመንግስት ኮሚኒኬሽን ኃላፊ ሚኒስትሯ እናት አለመለሰ ናቸው። አገልግሎት አሰጣጥን ማዘመን ብቻ ሳይሆን በአንድና በተቀናጀ ቦታ መስጠት የሀገርን ሀብት ይቆጥባል፣ የህዝብን ምልልስና ድካም ያቃልላል። በአገልግሎት አሰጣጥ ላይ የሚነሱ ቅሬታዎችንም እና ከመልካም አስተዳደር ጋር የሚነሱ አስተያየቶችንም በጉልህ የመቀነስ እድል አለው። ለከተማ ነዋሪዎች ብቻ ሳይሆን ለእንግዶችም የሚፈልጉትን አገልግሎት በመረጃ ቅልጥፍናና በተደራጀ ሁኔታ መስጠት መቻሉ ከተሞች የሚገባቸውንና የሚጠቅማቸውን አገልግሎት ለህብረተሰቡ ለመስጠት በጉልህ ሚና አለው። በማዕከሉ የሚስተናገዱ ጉዳዮች ዜጎች ለአገልግሎት ብዙ ጊዜ የሚመላለሱባቸው ከመሆናቸው አኳያም እፎይታን ሊፈጥር እንደሚችል በመርሃ ግብሩ ላይ የተገኙ ግለሰቦች ተናግረዋል። በየጊዜው የህዝብ ሮሮ የሚበዛባቸው እንግልት የሚበዛባቸው ብዙ ምልልስ ያለባቸውን አገልግሎት የመልካም አስተዳደር ችግር የሆነ አገልግሎት ወደዚያ አምጥተን ለህዝቡ ተደራሽ የሆነና የህዝብ አመኔታን ማግኘት ነው። ሰው የፈለገውን አገልግሎት በሚፈልገው መሰረት ዘመናዊነት ያደርጋል። የአገልግሎት ማዕከሉ በኢትዮጵያ የኢንቨስትመንት ሂደትን በማሳለጥ የንግድ ልውውጦችን ማቀላጠፍና ለዘመናዊ ምጣኔ ሀብት ግንባታ ፍላጎት ፈጣን ምላሽ ለመስጠት ያስችላልም ተብሏል። ለኢቲቪ ቶማስ ሀይሉ ከድሬዷ። የቲቪ ዜና ሃምሳ ሰባት ላይ ናችሁ። ወደ ውጭ ጉዳያችን ተሻግረናል። የቀድሞ የፈረንሳይ ፕሬዝዳንት ሳርኮዚ ከቀድሞ የሊቢያው መሪ ጋዳፊ ለምርጫ ቅስቀሳ ገንዘብ በመቀበላቸው የአምስት ዓመት እስራት ተፈረደባቸው። የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ ለምርጫ ቅስቀሳ በሚሊዮኖች የሚቆጠር ህገወጥ ገንዘብ ከሊቢያው መሪ ኮሎኔል ሙአመድ ጋዳፊ በመቀበላቸው ነው ጥፋተኛ ተብለው የአምስት ዓመት እስር ተፈረደባቸው። ፍርድን የበየነው የፓሪስ የወንጀለኞች ፍርድ ቤት ሳርኮዚ በተከሰሱባቸው ሁሉም ክሶች፣ በቀላል ሙስናና በህገወጥ ገንዘብ የምርጫ ቅስቀሳን መደገፍ የሚሉ ክሶችን ጨምሮ ጥፋተኛ ናቸው ሲል በይኗል። ችሎቱ ከእስር በተጨማሪ 100 ሺህ ዩሮ ቅጣት እንዲከፍሉም በይኗል። ዘገባው የቢቢሲና የኤፍፒ ነው።